ምሳ ምን ላደርግ እንዳሰብክ ታውቃላችሁ? እዚህ ጋር ያለች ሚስቴን ልበላት ነው። ሰላም ሰላም፣ እንዴት ናችሁ? እደኛ ቻናል ቤተሰቦች ሰላማችሁ ብዝት ይበል። ሁሉም ሰላም ከእናንተ ጋር እስኪ። ዛሬ ቀን ደግሞ የቀን ውሉ ላሳያችሁ ነው። አለመጠለ በመቶ ብር በመቶ ብር ከብታችኋል በቃ ያው በመቶ ብር ቁርስ ምሳ አራት እንዴት መዋል እንደሚቻል እራስ እና በመቶ ብር ቁርስ ምሳ አራት እንዴት መብላት እንደሚቻል አብረን የምናየው ይሆናል። ሁላችሁም ይህን ቪዲዮ ላይ ያላደረጋችሁ ላይ አድርጉት፣ ሰብስክራይብ ያላደርጋችሁ ደግሞ ሰብሰብ ብላችሁ ሰብስክራይብ አድርጉ ማለት ነው። በዛውም አላማጣ አንዳንድ ቦታዎችን አስጎበኛችኋለሁ። እስኪ መጀመሪያ ይሆንም ደውሎ ሰው አለኝ ብቻዬን ከምሁል የሆነ ሰው ጋር ምናምን ብሁል ደስ ይላል በሚለው ነው ካሜራውን በጣም የሚያምረው ባርቾ እንዴት ነህ? አለ ሁሉም፣ ሰላም አማን፣ አማን፣ የት ሆነህ ነው? መስመር ላይ ቁርስ በልተህ ነው? አንቺ አረዳን ወይ፣ ጋብዘ ወይ ልጋብዛ? በቃ እሺ፣ የሆነ ቦታ እየሄድኩ ነው። እንደተመለስኩ እደውልልሃለሁ። ይመች። እንደዚህማ አይሆንም። ገብታችሁ ቁርስ እንደዚህ ለምኜ ልበላ ነበር፣ ግን የደወልኩት ሰው ትክክለኛ ሰው አይደለም። ስለዚህ ሌላ ሰው እንደውላለን። ይሄ ልጅ እንግዲህ ለር ይመጣል ብሎ እየጠበቀኝ አይሉም፣ ሲርበው ይበላል። ስለዚህ ወደ ሌላ ሰው መደውል አለብን ማለት ነው። እንግዲህ ውድ ተመልካቾቻችን እንደምታዩት እኛ ባለፈው ልጅ ቅድም የደወልኩለት ልጅ አልተሳካም፣ መጋበዝ የሚፈልግ ነው። ስለዚህ ላሽ ብለን ወደ ሌላ ሰው እየደወልን ነው። እዚህ ጋር ግን በሚገርም ሁኔታ እንዳታስብ አንተ ለመጣት ያውቃህ እንጂ ትጋበዛለህ ተብያለሁ። ልጅውን ለማግኘት እየሄድኩ ነው። ውድ የእኛ ቻናል ቤተሰቦች ማይ ሙዝን ፕሮሞት ላረግን ላስተዋውቅ እንደሆነ ሱ ዳ ሙዝ መግዛት የምትፈልጉ በቃ ኋላ ሙሉ ሙሉ እንደተዘረጋ እንመጣለን። ትላት እንግዲህ አማናውሌን ብላችሁ ስትነሱ እንግዲህ እንደዚህ ነው። በቃ በሄዳችሁበት ምግቡ ምናምኑ በተለይ ከቤት ስወጣ እንግዲህ ቁርስ መሰራት የምችልበትን ሁኔታ ለማመቻቸት ነበርና፣ እዚህ ጋ እንደምታ ሙዙን እያቀላጠፍኩ ነው። አናት በናቱ አናት በናቱ ተገኘ ተብሎ ማለት ነው። እና እንግዲህ ሂሳብ ግን የግድ መክፈል አለበኝ። መዝረጥ አድርጌ ያውጥቼ ልከፍል ነው ናቸው ምን ይሆናሉ

ስለዚህ ሙልጌታ ነው የላኪን እያላችሁ አንዳንድ ኪሎ እየመጣችሁ ግዞ መረቅ እንዳትሎ እኔ መረቅ እንደርቻለ ማለት ነው። ጓደኛዬ ወደ ቀጠረኝ ቦታ እየሄድኩ ነው። ካሜራው እንዴት ነው ተመችቷችኋል? ቀረጻ ምናምን እንደዚህ አይነት ቪዲዮዎች ይደገሙ ይደጋገሙ። ላይክ ያላደረጋችሁ ላይክ እያደረጋችሁ፣ ሰብስክራይብ ያላደረጋችሁም ሰብስክራይብ ያድርጉ። ዲኛ ቻናል ቤተሰቦች ሰላማችሁ ብዝት ይበለኝ። ገባሽ ሜን ይላል ስለ እያፈላለኩ? አዎ ሰላም በላችሁ እ መቻቸው። ነው እንግዲህ ልጅየው እንደምታየት ልጅየው ጋር ያወራን፣ ግን በጣም አካባቢው የሚረብሽ ሙዚቆች አንዳንድ እንትኖች ድምጾች ስላሉ ቮይስ ኦቨር ለማድረግ ስለተገደድኩ ነው። ውድኛ ቻናል ቤተሰቦች የት ይሻለ ምን እንብላ እያልን እየተመካከር ነው፣ ልጅ የውጋ ማለት ነው። እዚህ ጋር ደግሞ እንደምታዩት ውድኛ ቻናል ቤተሰቦች ምግቡን አዘናል። ቁጭ ብለኝ እየጠበቅን ነው። ቦታው ደስ የሚል ቦታ ነው እንደምታዩት። ኮፊ ሀውስም ነው ቡና ቤት ምናምን፣ ምግብ ቤት ቁርስ ምሳራት ምናምን ያለበት ቤት ነሄድ ነው። ምግቡ እንግዲህ ዳቦ ፍርፍርና እንጀራ ፍርፍር አዘናል። ዳቦ በጣም ስለምወድነው ዳቦ የለው ነገር አይመቸኝም። እንግዲህ እያቀላጠፍ ነው ነው እነዛ ልጆች እያቸው የተነሳውን ሰው እየፈለጉ ነው። እና ምግብ ሊበሉ እዚህ ምግብ አሁን ይህን ምግብ አትርፈን ስንነሳ አትርፈን ስንነሳ መሰመጥ እያቸው እዛኛው ምግብ ቤት የተረፈ ስላለ ሊሄዱ ነው ማለት ነው። አይናፍኩም። ለምን አትሄድም ታዲያ? አትፈልግም መሄድ እዚህ ጋር ደግሞ እንደምታዩት ልጆቹ መጡ። ተጨማሪ ምግብ አዘዝና ጀስት እያባላ ናቸው ነው ባይ ዘይዝ ላይ እየበላን አይደለም አነሳሳችሁ ምናምን እያያችሁ ነው። ካሜራ ወደ እነሱ ማድረግ አልፈለግኩም፣ እንዲሳቀቁብኝ አልፈለግኩም። አስረዳኋቸውና ዩቲበር እንደሆንኩኝ፣ አይዞችሁ፣ እናንተ መሆናችሁ ማንም አያውቅም፣ እጃችሁ ነው የምቀርጻችሁ አልኳቸው። እነሱ ባይዘው ፍቃደኛ ናቸው። እኔ ግን ጀስት አንድ ምግብ አዘዝኩ ብዬ ብዙ ነገር ማድረጉ ጭንቅላት ያልፈቀደልኝም። ምክንያቱም የሆነ ሰውን እየቀረጸ ምግብ መብላት ምናምን ሊሰቀኝ ስለሚችል ለራሴ ኦልሬዲ ስለለመድኩት ባለ ምደ ኑሮ የሚለው ነገር ማለት ነው። እና እንደምታዩት እያወሩን፣ እየሳቅን፣ እየተጫወትን ስለመጡበት ሁኔታ አንዳንድ ነገር ሲያወሩን ነበርና ግን መቼም ህይወት እንደዚህ ነች። እርግጥ ፈልገውት ቢወጡም ከወጡ በኋላ የሚያገኛቸው ህይወት ደግሞ ትንሽ ከበድ ይላል። እንደሚታሰበው አይደለም ማለት ነው። እዚህ ጋየው ሂሳብ እየተከፈለ ነው። ካሜራ ላለማየት ሽሽት ነው በቃ ልጅቷ። በጣም እየሳቅን ነበር። አይዞሽ፣ ካሜራ እየገባ አይደለም ምናምን እያልኳት ነበር። እኔ ደግሞ መቶ ብሬን እንዳያቸው ሳውለበልብ ነበር። በቃ እንደ ባንዲራ ይዣ ዞር ነው ዋልኮትኝና ቁርስ እንደዚህ ከበላን በኋላ ምሳ ግን በቃ ፏፏ ያለ በመቶ ብር የሚገኝበት ምግብ ቤት ነው። ምን ውድ የእኛ ቻናል ቤት ሰዎች ሰብስክራይብ ያላደረጋችሁ ላይክ ያላደረጋችሁ ላይክ አድርጉና ቪዲዮ እስኪ ቫይራል ጡ ሰሞኑ ቪዲዮቻችን ቀዝቀዝ ብለናል። በልተን እየወጣን ነው እየሄድን ነው እና አሁን ምሳ ሰዓት ደርሷል። ምሳ ምን ላደረግ እንዳሰብ ታውቃላችሁ? እዚ ጋ ያለች ምስቴ ልበላት ነው አቀ ቀልሰን እንጂ ነው ነው። እዚህ ጋር እንደምታዩት እንግዲህ የቆየ ነው ልብሱ የቆየ ነው ስራቸው አስር ቀን ናን ከተገዛ አራስ ልንጠይቅ ማለት ነው። አራስም አይደለች በጣም ቆይታለች። በስንፍና ምክንያት ያልጠየቅ ነው ስለሆነ ልንጠይቅ ነው። ስለዚህ አሁን እግረ መንገድ አሁን ሁመቡር መውቃቃት አለበት። ይሄ ልጅ የቤት ይዞ ሊያድር ነው። ይዞ ሊገባ እንዳትሉ፣ እራት መጥፋት አለባት። ገብታችኋላ ብቻ ግን አሁንም ገብተን አንበላ፣ ጠዋት የበላበት ልጅ ነው። እና አሁን አስታወሻ ያለው እግረ መንገዴ መሄድ ፈለኩኝ። ገብታችኋለሁ ብሎግዬንም ውሎዬንም እየሰራው ነው። ይህንንም እንጠይቃለን፣ ማለት ምክንያቱም እያቃጣ ቤተሰብ፣ ወንድም፣ ጓደኛ የሆነ ሰው በደስታም በንትንም ጊዜ የመድረሱ ጥሩ ነገር ስለሆነ ባህላችን ስለሆነ ስለዚህ አጉል በጊዜ ማጠርና በሚል ተልካሻ ምክንያቶች ከባህላችን ፈቀቅ ማለት የለብንም በሚለው አንቺ ግን አቢ ሰላም ነው። እዚህ ጋ እንግዲህ እንደምታዩት የሰርግ ሳይን ቦርድም ይባላል መፈረሚያ የሆነ ነገር ጥቅስ የሚጻፍበትና የሰርጋቸውን እንትን ላይ ያየናቸው ጥቅሶች በጣም ነበር የሚያስቁት። አዎ ትዳራችሁ እንደ ኢትዮጵያና ቱርክ የጠነከረ እንደ ቻይናና ታይዋን ጠብ የሌለበት ያድርግላችሁ ይላል። ታውቃላችሁ ይሄ የቆየ የሰርግ ነውና፣ በጦርነቱ ጊዜ ኢትዮጵያና ቱርክ በጣም ወዳጆች ነበር፣ አሁን ባላውቅም። ቻይናና ታይዋን ደግሞ ሁሌ እንትን ናቸው፣ ግን ምንም እንትን የለም። ያደርግላችሁ ይላልና እዚህ ጋ ደግሞ ስቶፕ ፖስትፒን ይወለድልን ፖስትፒል ነው የሚባለው። እርግጥ እንዲገጥምላቸው ነው። እስቶፕ ፖስትፒል ይወለድልን፣ በቃ ምንም መከላከያ አትጠቀሙና ውለዱልን ነው የሚለው። በጣም አዝናኝ ነበር። በጣም ነበር ይሳቅ

እዚህ ጋር ደግሞ ጾም መግቢያ ነው። ተገኘ ለለብረ ዘር ይሄ ቪዲዮ የተቀረጸው ባይዘዌ ቆይቷል። መሀል ላይ ሌሎች ቪዲዮች እየለቀቅን ትንሽ ኤዲቲንግ ምናምንም ጊዜ ስላልነበረኝ ያልተቀረጸ ነው እንጂ ያሁኑ አይደለም። ጾም መግቢያ የነበረ ቪዲዮ ነው። ይሄው እንግዲህ አናት ባናት ባናት ባናት ተገኘ ተብሎ ማለት ነው። እቺ መቶ ብር መጥፊያ አውጥቼባታለሁ። እንግዲህ ምን እንደሚሻል አላውቅም። ይሳግኝ ይጫወት ነበር ስም በላይ ነበር ፈጠድ ፈጠድ ያደረኩት በጣም ቪዲዮ ስለሚረዝም ነው። ውድ የእኛ ቻናል ቤተሰቦች ደርሰን መጥተናል። እስካሁን ግን ቪዲዮውን ላይክ አድርጉ አላልኩም። ላይክ አድርጉ የሙሉ ለሬ ቅን ውሎ እንደዚህ ያማረና የደመቀ ነው። አማን ነው። ማንንም ይመረከተኝ ያማረና የደመቀ ነው፣ ስለዚህ ውድ እኛ ቻናል ቤት ቤቶች ሰብስክራይብ አር ዩ ቻናል እና ደግሞ የሚገርማችሁ ማለት ነው እንዳልኳችሁ እየገባን ነው ወደቤት ማለት ነው ላይ ላይክ ላይክ ላይክ ሰብስክራይብ እያደረጉ ምያቸው ዋ ውድ የእኛ ቻናል ቤተሰቦች እንዴት ናችሁ? ያው እስከ መቶ ብሬ አሁን ደግሞ ሌላ ሌላ ሌላ ቦታ ኑሮ በዘዴ ይላችኋል። ይሄ ነው ማለት ነው፣ ገብቷችኋል። መቶ ብር ይዘህ ትወጣለህ፣ መቶ ብር ይዘህ ትገባለህ ማለት ነው። አቃ ደግሞ እራት ማለት ነው። ይቻል ይሰራል። ከልብ እንደን ባለ ይበላል። በቃ እዚህ ጋር እንደምታዩት እንግዲህ የእራት ሰዓት ደርሶ ሲስተር ካልመጣችሁ ኧረ እባክሽን፣ እኔ መቶ ብር መጥፋት ያለበት መቶ ብር አለ የት ላጥፋው ብላትም፣ እባክህን እኔ ኋላ አስረዳችኋለሁ፣ ያለው ሁኔታ ብላ፣ ዛሬ ቀን እንግዲህ በመላ በጥበብ በዝዲሰዎች በመቶ ብር ቀን ውሎ ማለት ካርድም ገዝተው ባጃጅም ተጠቅሞ ምግብም በል አንተ እኮ ስትለምን ነው አልሁ ሳይሆን